አሜን። ሰላም ተናስትልኝ ውድ ቻናላችን ቤተሰቦች እንደምን ሰነበታችሁ? ሰላም እግዚአብሔር ይግዛላችሁ። ዛሬ በዚህ ቪዲዮ ነፃ መውጣት እየፈለግን ነገር ግን ነፃ መውጣት ያልቻልንበት፣ ታስረን ደጋግመን አንድ አይነት ስህተት የምንሰራበት ነገሮች ለምንድን ነው እንደዛ የምናደርገው? ይህ የውስጥ ትግል አጥንትን ድረስ ዘልቆ የሚያስረን ምን እንደሆነ የምንወያይበት ርዕስ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እስራት ማለት አካላዊ እስር ብቻ አይደለም። ነፃነትን የሚነፍግ፣ እንቅስቃሴን የሚገድም ወይም ወደ መጥፎ ሁኔታ የሚስብ ማንኛውም ኃይል፣ ልማድ ወይም አስተሳሰብ ነው። ዋነኛው የሰው ልጅ እስራት ምንጭ ደግሞ ኃጢአት ነው። ኃጢአት ማለት የእግዚአብሔርን ሕግ መተላለፍ ወይም ዓመፅ ነው። አድርጉ የተባልነውን ማድረግ ስትተን አታድርጉ የተባልነውን ስናደርግ ነው። አድርጉ የተባልነውን አለማድረግ፣ አታድርጉ የተባልነውን ደግሞ ማድረግ ኃጢአት ነው። ኃጢአት የሚያደርግ ሁሉ ዓመፃን ያደርጋል፣ ኃጢአት ዓመፅ ነው ያለ ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ 3 ቁጥር አራት ላይ ገልጾልናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ይላል በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ እንደተመዘገበው። ኃጢአት ያስጨንቃል። ኃጢአት ተስፋ ያስቆርጣል። እየጣፈጠን ደስ እያልን ለጊዜው የበደል ነው በደል የሰራ ነው ኃጢአት ከጨረስን በኋላ መፈጠራችንን ያስጠላል። እንኳን ነፃ መውጣት ቢፈልግም እንኳን በኃጢአት ፍላጎት ተዘግቶ በድግግሞሽ ውስጥ ይኖራል። ሐዋርያው ቅዱስ ጳውሎስ የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም ይላል በሮሜ መልእክት ምዕራፍ 7 ቁጥር 19 ላይ። ይህ ውስጣዊ ትግልን ያመለክታል። ለኃጢአት የተገዛ ሰው ከእግዚአብሔር መንፈስ ይልቅ የሥጋ ፍላጎትና ፈቃድ ያሸንፈዋል። ሰው የማያደርገውን ያደርጋል፣ የማይፈልገውንም ይፈጽማል። ማድረግ የማይፈልገው ነገር ከሆነ ይህ የማደርገው እኔ ሳልሆን በውስጤ የሚኖር ኃጢአት ነው እንዳለ ቅዱስ ጳውሎስ በሮሜ 7 ቁጥር 20 ላይ። ኃጢአት እስረኛ ከሆንን እማንፈልገውን ነው የምናደርገው፣ ለመውጣት ብንሞክር እንኳን ያስቸግረናል። ቅዱስ ያዕቆብ በምዕራፋን ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ይላል። በራሳችን ምኞት ምክንያት ቅዱስ ጳውሎስ ለስጋ ምኞት አትዘጋጁ፣ አትገዙ ይለናል። በሮሜ ምዕራፍ እራሱ ቁጥር 14 ላይ የኃጢአት ባሪያ ሊሆን ተሸጥኩ እንዳለ በሮሜ 7 ላይ ቅድም እንዳየ ነው ሐዋርያ ጳውሎስ ከኃጢአት ጋር ያለውን ትግል ሲገልጽ ነው። ስለዚህ ውድ ወገኖች፣ የኃጢአት እስራት ክፉ ነው። ውጤቶቹ ምንድን ናቸው? እንመልከታቸው። አንደኛ በጨለማ መመላለስና እውነትን መጥላት ነው። ኃጢአትን የለመደ ሰው እግዚአብሔርን ከሚወክል ብርሃን ይልቅ ጨለማን ይመርጣል። ሥራው ክፉ በመሆኑ ብርሃን ወደ እርሱ እንዳይመጣ ይሸሻል። ብርሃን ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጸየፋል፣ ሥራውም እንዳይገለጥ ወደ ብርሃን አይመጣም፤ ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 19 እስከ 24 ላይ ብርሃን፣ እውነት፣ ቅድስናና ስነ ምግባር፣ ኃላፊነት፣ ተጠያቂነት፣ ንጽህናና የክርስቶስ ትምህርቶችን ይወክላሉ። ብርሃን ነገሮችን ግልጽ ያደርጋል። ስህተትን፣ ጉድለትን ያጋልጣል። ጨለማ፣ ሐሰት፣ ግዴለሽነት፣ ምስጢራዊነት፣ የኃጢአት ልምምዶች፣ ከስነምግባር ምግባር መውጣትና የግል ተጠያቂነትን መሸሽን ይወክላሉ። ጨለማ መውደድ ወይም የኃጢአት ልምምድ ቅድመ ጥቅሱ ላይ እንዳየነው ከብርሃን ይልቅ ጨለማን ስለወደዱ ይላል። ይህ ማለት ሰዎች ሆን ብለው የሚመርጧቸው አሁን ባለ ሕይወታቸው ያሉ ነገሮችን የሚመለከቱ ይመስላሉ። ተጠያቂነትን መሸሽ ጨለማ መውደድ ነው። የኃጢአት ለመመለስ አንድ ሰው በስራው በትዳሩ ወይም በማህበራዊ ሕይወቱ ሲሰራ ወይም የሌሎችን መብት ሲነካ ድርጊቱ እንዳይጋለጥበት ይፈልጋል ጨለማነት ነው። እውነት ከተጋለጠ ቅጣት ወይም መገለጥ ለሚያስከስል ሐሰትን፣ ማጭበርበርን ወይም ሐሜትን እንደ ሽፋን መጠቀም ይመርጣል። ይህ ጨለማን መውደድ ነው። ሰው ስህተት ከሰራ ለስህተቱ ስህተቱን አምኖ ይቅርታ መጠየቅ እንጂ ለስህተቱ መሸፈኛ ማጭበርበር፣ ወይም ሐሜት ሽፋን የመሳሰሉትን ነገሮች መጠቀም አይገባውም። የመልካም ምግባርን መስፈርቶች ዝቅ ማድረግም ጨለማነት ነው። ህብረተሰቡ ወይም ግለሰቡ የእግዚአብሔር ሕግጋት ወይም የተፈጥሮ ስነ ምግባር መሪዎችን ሲጥስ እነዚህ መሪዎች እራሳቸውን ጊዜ ያለፈባቸው አስመስለው ማቅረብ ወይም በግሌው ጣልቃ የሚገቡ በማለት ይጠላቸዋል። በዚህ መንገድ የኃጢአት ሥራዎችን ለማጽደቅ ወይም ለመደበቅ ይሞክራል። ምን ታካብዳለ የሚባል አባባል ይፈጠራል። በእርግጥ መካበድ የሌለባቸው ነገሮች ማካበድ አያስፈልግም። ነገር ግን ከመልካም ስነ ምግባር ጋር የተያዙ ጉዳዮችን ግን በትኩረት መፈጸም ማካበድ ያስፈልጋል። ትንሽ ቀዳዳ ታላቅን መርከብ ታሰምጣለችና። ብርሃን መጥላት ወይም እውነትን መጸየፍ አንደኛው የኃጢአት ውጤት ነው፣ የኃጢአት እስራት ውስጥ መሆን ነው። የንጽሕና ምንጮችን መቃወም፤ ኃጢአተኛ ልምምድ ያለው ሰው የኃጢአትን ስህተት የሚናገሩ የመጽሐፍ ቅዱስን ትምህርቶች፣ ሰባኪዎች ወይም መንፈሳዊ አስተማሪዎችን ይቃወማል። ትምህርቱ በእርሱ ላይ የፍርድ ብርሃን ስለሚያመጣ አስተሳሰቡ የኋላ ቀር ነው ወይም በሰዎች ላይ መፍረድ በመሳሰሉት ነገር እውነትን ይተቻል። የህሊና ድምፅን ማፈንም ይጀምራል። ብርሃን መጥላት ማለት የራስን ህሊና ድምፅ፣ የእግዚአብሔርን ሕግ ከልብ በልብ እንዳይኖር ሆን ብሎ በማፈን ሰው የሚሰራውን ስህተት እንደሆነ ያውቃል። ነገር ግን ከእስራቱ ለመውጣት ከመታገል ይልቅ ስህተቱን መካድ ወይም ማቃለል ይመርጣል። ከእውነት ሰዎች መራቅ፣ ህይወታቸውን ግልጽና ጽድቅ የሆነላቸው ሰዎች ብርሃን የሚወክሉ መሆናቸው፣ ኃጢአትን የለመደ ሰው ግን ከእነዚህ ሰዎች ይሸሻል። ምክራቸው፣ ንግግራቸው ወይም አኗኗራቸው የራሱን የጨለማ ነገር ሊያጋልጥ ስለሚችል ብቻውን ለመሆን ይመርጣል። ሌላው እንግዲህ የኃጢአት እስራት ውጤት ዋነኛ እና መጨረሻው ሞት ነው። ውጤቱ ሞት ነው። ኃጢአት ሰውን ከፈጣሪው በመለየት የዘላለም ሞትን በማምጣትና በልቦና ውስጥ የጨለማን ኃይል በማጠናከር እንደ ሰንሰለት ያገለግላል። ሞት በሦስት እንከፍለዋለን። አንደኛ መንፈሳዊ ሞት ነው፣ ስፕሪቹዋል ዴዝ የምንለው ኃጢአት በሰውና በእግዚአብሔር መካከል መለያየትን ያመጣል። በኢሳያስ ምዕራፍ 19 ቁጥር ሁለት ላይ እንደተጠቀሰው የተጠመቀች ነፍስ በሕይወት እያለች ከእግዚአብሔር በመለየቷ በሕይወት ሳለች የሞተች ናች ተብሎ ይገለጻል። በአንደኛ ጢሞቴዎስም ምዕራፍ አምስት ቁጥር ስድስት ላይ እንደምናየው በደላችሁና በኃጢአታችሁ ሙታን ነበራችሁ ይለናል ቅዱስ ጳውሎስ። አሁንም በኤፌሶን ምዕራፍ ሁለት ቁጥር አንድ ላይ የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው በሮሜ መርግቱ ምዕራፍ 6 ቁጥር 23 ላይ ይነግረናል። አሁንም የቅዱስ ቅድም ያየነው ጥቅስ በኢሳይያስ 59 ምዕራፍ 59 ቁጥር 2 ላይ ኃጢአታችሁ በእናንተና በአምላካችሁ መካከል ልዩነት አደረገ፣ በደላችሁ ፊቱን ከእናንተ ሰውሯልና እንዳይሰማም ይላል። ስለዚህ ኃጢአት ከእግዚአብሔር ይለያል፣ ከእግዚአብሔር መለየት ነው። እንደዚሁም ሁሉ ይላል ቅዱስ ጳውሎስ በሮሜ መልእክት ምዕራፍ አምስት ቁጥር 12 ላይ እንደዚህም ሁሉ በአንድ ሰው በኩል ኃጢአት ወደ ዓለም ገባ፣ በኃጢአት ሞት ሞትም ወደ ሰው ሁሉ ደረሰ፣ ሁሉ ኃጢአትን ሰርተዋልና ይላል። ስለዚህ አንደኛው ሞት መንፈሳዊ ሞት ነው። ሁለተኛው ስጋዊ ሞት ነው፣ ፊዚካል ዴዝ የምንለው በአዳም በኩል ወደ ዓለም የገባው የኃጢአት የስጋ ሞት መንስኤ ነው። የኃጢአት ደሞዝ ሞት ነው ተብሎ በሮሜ ስድስት እንደተገለጸው፣ ሶስተኛው ዘላለማዊ ሞት ነው፣ ኢተርናል ደይዝ የምንለው። ይህ ማለት ይህ ዘላለማው ለዘላለም ከእግዚአብሔር መለየት እና የዘላለም ቅጣት መቀበል ማለት ነው። ስለዚህ ኃጢአት እስራት እነዚህን ነገሮች ያስከትላሉ። የኃጢአት ውጤቶች እነዚህ ከላይ ያየናቸው ናቸው። ስለዚህ ከኃጢአት እስራታችን ነፃ መውጣት ይቻላል አይቻልም በትክክል ይቻላል እንዴት እንውጣ ነው አንደኛ ነፃ የምንወጣው ከኃጢአት ብዬ በአምላካችን በመላይታችን በኢየሱስ ክርስቶስ በኩል ነው ኢየሱስ ክርስቶስ ወደ ዓለም የመጣው የሰዎችን ከኃጢአት እስራት ነፃ እንዲወጡ ለማድረግ በቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ ስምንት ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ተብሎ እንደተጻፈ አርነት የሚያወጣን አምላካችን፣ መድኃኒታችን፣ ጌታችን ኢየሱስ ክርስቶስ ነው። በመስቀል ላይ በመሞት የኃጢአትን ደሞዝ በመክፈል እኛን ልጆቹን ከኃጢአት ቅጣትና ከኃይል ነፃ እንዲወጡ እንድንወጣ አስችሏል። ስለዚህ ይህንን ማሰብ ያስፈልጋል። የመጣውን ሞት የሻረልን የኃጢአት እስራታችንን የሞት ሞትን የገደለልን ሞታችንን በሞቱ ያሸነፈልን አምላካችን መድኃኒታችን የክርስቶስ ነው። በእሱ በኩል ነው እንግዲህ ከኃጢአት እስራት የምንወጣው። ሌላው እንግዲህ ከኃጢአት እስራት ለመውጣት መንፈስ ቅዱስ ኃይልን መላበስም ያስፈልጋል። በኢየሱስ የሚያምን ሰው አዲስ ተፈጥሮ ነው። አዲሱን ሰው ልበሱት እንደተባል ነው። ምንም እንኳን የኃጢአት ፍላጎት ቢኖርብንም በመንፈስ ቅዱስ እርዳታ የስጋን ምኞት መቋቋም እንችላለን። ስለዚህ ከክርስቶስ ጋርም ለመኖር በመንፈስ ቅዱስ እርዳታ ነው ስጋውን የምንቀበለው ደሙን የምንጠጣው። በገላትያ ምዕራፍ አምስት ቁጥር 16 ላይ እንደተገለጸው በመንፈስ ተመላለሱ፣ የስጋ ምኞት ከቶ አትፈጽሙ ተብላላል። በመንፈስ ልንመላለስ ያስፈልጋል። ሶስተኛው ንስሐ እና ንስሐ መግባት። ንስሐ ማለት ጥፋትን ማመን፣ መናዘዝ፣ ኃጢአትን መተውና ወደ እግዚአብሔር መመለስ ነው። በንስሐ ወደ እግዚአብሔር እንቀርባል። በንስሐ ወደ እግዚአብሔር እንመለሳለን። ንስሐ ከኃጢአት ባርነት ነፃ የሚያወጣን ቁልፍ ብቸኛ መንገድ ነው። በአንደኛ ዮሐንስ ምዕራፍ አንድ ቁጥር 19 ላይ እንደተገለጸው ኃጢአታችንን ብንናዘዝ ኃጢአታችንን ይደመሰስልን ዘንድ ከዓመፃ ሁሉ ያነፃን ዘንድ የታመነና ጻድቅ ነው ይለናል። ከተናዘዝን አምላካችን ፈጽሞ እኛ የምናስበው ሰውን ያህል ኃጢአታችንን አያስታውስም። እንዴ ከተናዘዝን በቃ ተፋቀ ማለት ነው። ከዓመፃ ሁሉ ሊያድነን ዘንድ የታመነ ነው። በአጠቃላይ የኃጢአት እስራት ሰውን ከፈጣሪው ዓላማና ክብር የሚለይ ከውስጥ የሚገዛና ለዘላለም ሞት የሚዳርግ የሞራልና የመንፈሳዊ ባርነት ነፃ መውጫው ግን በአምላካችን በመድኃኒታች በኢየሱስ ክርስቶስ የማዳን ስራ በማመን የማዳኑን ስራ ተቀብለን ስጋውን ስለዚህ የተከፈለልንን ውለታ አስበን ንስሓ ገብተን ስጋውን ደሙን ስጋውን በልተን ደሙን ጠጥተን ከኃጢአት እስራት ነፃ መውጣት ይጠበቅብናል ማለት። አጠቃላይ እንግዲህ የኃጢአት እስራት ሰውን ከፈጣሪው ዓላማና ክብር የሚለይ ከውስጥ የሚገዛና ለዘላለም ሞት የሚዳርግ የሞራልና የመንፈሳዊ ባርነት ውጤት ነው። ነፃ መውጫው ግን በአምላካችን በመላይታ በኢየሱስ ክርስቶስ የማዳን ሥራ በማመንና በንስሐት በመኖር ተግቶ በመጸለይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንደተባል ወደ ኃጢአት ውስጥ እንዳንገባ መጸለይ ያስፈልጋል። ቅዱስ ሥጋውን ክቡር ደሙን መቀበል ያስፈልጋል። መጾም መጸለይ ያስፈልጋል። በትጋት በትጋት በብዙ ትካም እና መከራ ማልፋት ያስፈልጋል። ስለዚህ ውድ ቤተሰቦች ዛሬ በእስራት ውስጥ ካለን፣ በዝሙት እስራት ካለን፣ በመጠጥ እስራት ውስጥ ካለን፣ በሃሜት እስራት ውስጥ ካለን፣ በገንዘብ ፍቅር ገንዘብ ጣዖት ሆኖብን እየኖርን ካለን፣ በተለያዩ የኃጢአት እስራት ውስጥ ካለን፣ ዛሬ የኃጢአትን ባርነት ክደን ቆርጠን ጥለን ንስሐ በመግባት በክርስቶስ የማዳን ሥራ በማመንና በመንፈስ ቅዱስ ኃይል በመመላለስ እውነት ነጻ መውጣት ይገባናል። የመዳን ቀን የተወደደ ሰዓት አሁን ነው። ዛሬ ነው። የዚህ ሁሉ መውጫ ንስሐ ነው። በሩ ንስሐ ነው። መግቢያው ንስሐ ነው። ወደ እኔ ተመለሱ እኔ ወደ እናንተ እመለሳለሁ እንዳለን እንመለስ በአስቸኳይ። እሺ ብትሉ የምድርን በረከት ትበላላችሁ፣ እንቢ ብትሉ ግን ሰይፍ ይበላችኋል ተብሎ በኢሳያስ እንደተነገረው እሺ እንበል። እንመለስ። ከእስራታችን እንፈታ። ንስሐ አባቶቻችን ጋር ቀርበን እንፈታ። ይፍቱኝ እንበል፣ ንስሐ እንግባ። እንግዲህ ውድ ቤተሰቦች ይህን ቪዲዮ ከወደዳችሁት ለሌሎች ከወደዳቱ ሼር አድርጉት፣ ለሌሎችም አጋሩት። ቤተሰብ ያሉ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ኑ። ደውሉ ምልክቱን በመጫን ኖቲፊኬሽን እንደርሳችሁ በተረፈ አስተያየትም ካላችሁ በአስተያየት መስጫ ሳጥን ውስጥ አስተያየታችሁንና ሀሳባችሁን አስቀምጡልን ለዛሬ በዚህ ያበቃል የእግዚአብሔር ቸርነት የማቤታችን አማላጅነት የቅዱሳን ሁሉ ምልጃና ጸሎታ አይለየን ወስብሐት ለእግዚአብሔር